ዩቱብ ላይ ነበረ የሱልኩኝ እና በአንዳንድ ጥያቄዎችን እጠይቅ ፈልግ ነበር ስለ ጤና ማለት ነው ስላለ እና እኔ ችግሬ እዚህ አፌ ውስጥ ነው እና ጉሮሬ ምላሴ መጨረሻው አካባቢ ላይ እንደዚህ ያበጡ ነገሮች አሉ ትልልቅ ብጉር የሚመስል ማለት ነው። እና አይጠፋም፣ በጣም ረጅም ጊዜ ቆየብኝ ለምን እንደሆነ አላቅም። ወደ አራት ዓመት ምናምን እንደዛ ቆየ እና እኔ ጨጓራም ደግሞ አለብኝ። የጨጓራ ሴት ወይ በሱ ምክንያት ይሁን በምን እንደሆነ አላቅም። እና የሚጠፋ አይደለም እና አፍ ጠረኔን ራሱ በጣም እየቀየረ አስቸገረኝ እና ለዚህ ምን ላደርግ ይህንን ልጠይቅ ነበር ከጨጓራ አሲድ ሪፍሌክስ ጋር ቀጥታ የሆነ ግንኙነት አላቸው እነሱ የተለየ አበጠ ነገር ሳይሆን ብላስ መርማሊ የተለያዩ አይነት ውጥት የሚመስሉ ባጆች አሉ በተለይ ወደ ኋለኛው ክፍል በሁለቱም በኩል የሚታይ ጥጥት የሚመስሉ ወይም ደግሞ ከፍ ብሎ የሚያጡ ፓፒላ ይባላል። እነሱ በይዘኛል እነሱ ይኖራሉ። ኖርማል ናቸው። አንዳንድ ሰው ከሆነ ጊዜ በኋላ ስለሚያያቸው ትልቅ መስሎ ሊታይ ይችላል፣ ወይ ትልቅ ናቸው ብሎ ሊያስብ ይችላል። ነገር ግን በደንብ ከታየ ወይ ደግሞ በካሜራ ቤት በደንብ የሚታዩ ወይ ደግሞ ከምላስ ላይ ትንሽ ከፍ ከፍ ብለው አበጣ በጣ ብለው የሚታዩ ነገሮች ናቸው። አንድ ሁለትም አለ፣ በሁለቱም በመለሳችን ክፍል በኩል አሉ። ሰው ምናልባት አንቺ ከነገርሽን ታሪክ ጋስትሮኢሶፋጀል ሪፍሌክስ ጊዜ ወይም ደግሞ አሲድ ወደ ላይ በተደጋጋሚ የሚመጣ ከሆነ እነሱ ቁጣ ይኖራቸዋል ወይም ደግሞ ያብጣሉ። ለእነሱ መፍትሄ ወይም ደግሞ ለማበጣቸው መፍትሄ የአሲድ ሪፍሌክሱን ኮንትሮል ማድረግ ወይም ደግሞ ሚሰጡ መናኝቶች አሉ። እነሱ ሰሞ የአሲድን መጠን መቀነስ አሲድ ወደ ጉሮሮ ወደ አፍ ቢመጣም እነሱ ላይ ጉዳት ስለማያመጣ አያብጡም ወይም ደግሞ አያድጉም። ሌላው እንደዚሁ አሲድ ወደ ጉሮሮ የሚመጣ ሰው መጥፎ ጠረን ሊኖር ይችላል ወይም ደግሞ የአፍ ጠረን እንዳውጥ ሊኖር ይችላል። ስለዚህ አንዱ ምክንያት ለምሳሌ መጥፎ ጠረንን ከሚያስከትሉ ነገሮች መካከል አንዱ የአሲድ ሪፍሌክስ ዲዚዝ ወይም ደግሞ አሲድ ገብሮ መምጣት። ስለዚህ እሱ ምንም የአሲድ ሪፍሌክሱን ኮንትሮል በማድረግ መጥፎ ጠረንን ማስወገድ ይቻላል። እስከዛ ድረስ ግን አፍ ውስጥ ያሉ ለምሳሌ የተበረበሩ ክሶች፣ ሙሌቶች ካሉ እነሱን በደንብ ማስተካከል ማሳየት፣ ምላስን በታንክ ስክሪፐር በማጽዳት እንደዚሁም ፍሎስ ማድረግ መጥፎ ጠረንንም ያስተካክላል።